ሰላም ሰላም ውድ የአማራ ወዳጆችና አማራውያን እንኳን ደስ አላችሁ እንኳን ደስ አለን እንላለን። እንግዲህ የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ ብዙ ሰዎች ደስታቸውን እየገለጹ ይገኛሉ። ከዚህ ደስታ ተካፋይ አንዱን ሲሆን እንግዲህ በታሪካዊቷ ወረዳ በቋራ የተካሄደው የቋራ አካል ኪዳን በጣም አስደሳች ነው፣ እንደ ዘፈኑ ሆኗል ማለት ነው ሁመራ ሲነሳ መተማ ሲነሳ የወንዶቹን አገር ቋራ እንዴት ይረሳ የተባለው ነገር እዚህ ጋር ደርሷል ማለት ነው። እንግዲህ በቋራ ቃል ኪዳን በመይሰው አገር አንድ ለእናቱ ሺ ለጠላቱ በተባለው በአጼ ቴዎድሮስ ትውልድ ቦታ ላይ እንዲህ አይነት ነገር መመስረቱ በጣም ያስደስታል። ይህ እንግዲህ በአምሳ ዓመት ታሪክ ውስጥ ማለት ነው። በአምሳ ዓመት ታሪክ በአምሃራ ፖለቲካው የአማራ ፖለቲካ በአምሳ ዓመት ውስጥ ከዛሬ አምሳ ዓመት ጀምሮ እስካሁን ያለው በጣም መስመር ያለየ ወይም ለጠላቶቻችን ምቹ የሆነ ነው ማለት ይቻላል። እንግዲህ ህገ መንግስቱን ስንመለከተው በአንቀጽ አንድ ላይ የተዛበው ታሪክ ብሎ ይጀምራል። እንግዲህ ስና ስናነበው ይህ የአማራ ጨቋይ ነው እያለ የአማራን ብሔር በጣም አግላይ የሆነ ህገ መንግስት ነው የነበረው ማለት ይቻላል። እስካሁን ድረስም እየተጠቀመችበት ያለው ይህም አልተሻሻለም ማለት ነው። ስለዚህ ከዛ ጀምሮ ያለውን ስንመለከት ለአማራውያን በጣም አስጊ ነበር ማለት ይቻላል። እንግዲህ ነገር ግን አረበኞቻችን ውድ ወንድሞቻችን አጥንታቸውንና ደማቸውን በመከስከስ ላይ ይገኛሉ። እንግዲህ የጀርመኑ ቻንስለር ምን ይላል መሰላችሁ? አገር የሚመሰረተው በብለድ ኤንድ አይረን፣ በደምና በብረት ነው ብሏል። እንግዲህ የጀርመኑ ቻንስለር ኦቶማን ቢስማርክ ማለት ነው። አፍሪካን በመጀመሪያው የዓለም ጦርነት ወቅት ማለት ነው። አፍሪካን ለቂ ግዛት በሚቀራመቱበት ጊዜ ሀገር የሚመሰረተው በደምና በብረት ነው ብሏል። እንግዲህ እነሱ የሰው ሀገር ለመውረር ይሄን ካሉ እኛ ራሳችንን ለመከላከል የግድ በደምና በብረት ነው ማለት ነው። ስለዚህ ውድ ወንድሞቻችን ውድ ዋጋ እየከፈሉ እንዲህ አይነት ድርጅት መስርተዋል። በጣም ደስ ይላል። በጣም አስደሳች ነገር ነው ሰሞኑን ያየነው ነገር በጣም ደስ ይላል። ለማንኛውም ቻናሉን ሰብስክራይብ እያደረጋችሁ ቻናሉን ሰብስክራይብ በማድረግ ያሳድጉን። ብዙ ትንታኔዎችን የሚዘን እንቀርባለን። ብዙ ያነበብናቸው ነገሮች አሉ። ብዙ መጽሐፍትን እንግዲህ ይህ ኃይል እንግዲህ ሁሉ ወደፊቱ ለአማራውያን ዋስትና ይሆናል ማለት ነው። የእንጮን ፖለቲካና የእነ ተስፋ ገብረአብ በውሸት ድርሰት የአማራ ህዝብ እንደምታውቁት በጣም ሳመት ለዛውም በሰላሳ አራት አመት ውስጥ ደግሞ በጣም ይግ በከፋ ሁኔታ ውስጥ ነው ህይወቱን የቀጠለው ማለት ነው። ይህንን የውሸት ትርክት ማንፌስቶ ፏት እንደ ኦነጋውያን እነዚህን በታትኖ ነው እየለቀቀው ይገኛል። ለወደፊቱ አስተማማኝ ኃይል ይሆናል ብለን እናስባለን። ደግሞም እየሆነ ያለ ኃይል ነው። እንግዲህ በታሪክ አጋጣሚ በዚህ በአጭር ጊዜ ውስጥ ይህን ያህል ነጻ መሬት የተቆጣጠረ በዓለም ላይ ብዙም የለም ማለት ይቻላል እንግዲህ ው ብዙ በዚህ ውስጥ ብዙ ህይወታቸውን ያጣሉ። ብዙ የታሰሩ አሉ። እንግዲህ ስራትም ቢሆን እንግዲህ እነ ኔልሰን ማንዴላ ሀያ ሰባት አመት ታስሯል ማለት ይቻላል። ብዙ አባቶቻችን ብዙ ነገሮችን አሳይተዋል። ወንድሞቻችንንም ይህንን እያደረጉ እንዲህ አይነት ድርጅት መስርተዋል። በጣም ደስ ይላል። ደስ ይበላችሁ እያልን እንግዲህ ይኸው ምን ከሰማይ በታች ማለት ነው ከምድር በላይ በእኛ በህዝባችን ላይ ያልታ ያልተደረገ ስቃይ ያልታየ መከራ የለም። እንግዲህ መከራ የወለደው ነገር ነው ማለት ነው። ይት ግን መከራ አምጦ የወለደ ሆ ነው። እንግዲህ እነዚህ ወንድሞቻችን በሳት ላይ በሰዓት ላይ እያለፉ ነው። ይህንን እያሳለፉ ያለ ማለት ነው። ለእነሱ ክብር ይገባቸዋል እንላለን። ክብር ያክብር ባለቤት የሆነው አምላካችን ክብር ይስጠው እንላለን። ክብር ይስጣቸው ለእነሱ እግዚአብሔር እንግዲህ ማለት እንላለን። ብዙ ብዙ ነገሮችን ማለት ይቻላል። ሊጀማሪ ቻናል ነው፣ ሰብስክራይብ ያድርጉ እንላለን። አሁንም በድጋሚ ለማንኛውም የሚመቻችው ደስተውን አጣጥሙት እንላለን። እንግዲህ ከሸዋ ከጎንደር ከወሎ ተገናኝተን መስርቷል። አመሰግናለሁ።